የአማራ ህዝብ በአንድነት ሲቆም የተሰው ልጆች ደም እንደተመለሰ እቆጥረዋለሁ ሲሉም ታላቁ አባት አርበኛ መሣፍንት ተስፎ መልእክት አስተላለፉም። ከነመላ ቤተሰባቸው በዱር በገደሉ እየተዋደቁ የሚገኙት በመራ ፋኖ ትግል ታሪክ ውስጥ ከጸረ ህወሀት ትግል ጀምሮ ስማቸው ከነ አርበኛ ጎቤ መልክ ጎን የሚጠቀሰውም ሀገሬው አባ ድፈን እያለ የሚጠራቸው ታላቁ አባት አርበኛ መሳፍንት ተስፉም የአብራካቸው ክፋይ የሆነው ልጃቸው ፋኖ ጌትነት ስለ አማራ ሕዝብ ነፃ መውጣት ሲል ላለፉት በርካታ ዓመታት በዱር በገደሉ ሲዋደቅ ቆይቶ በመጨረሻም ከቦር መስዋዕትነትን መክፈሉን መረብ ሚዲያ ከቀናት በፊት መዘገቡ አይዘንጋም ታላቁ አርበኛ አባ ደፈን ሁለተኛ ዓመቱን ባስቆጠረው በዚህ ህልውና ትግል ውስጥ ሁለተኛ ልጃቸውም መስዋዕቱን አስመልክቶ ለሕዝቡ መልእክት አሰላልፈዋል። አባድ ፈናር በእኛ መሳፍንት ተስፎ በህልውና ትግሉ ሁለት የአብራክ ክፋዮቻቸው የሆኑ ልጆቻቸው መስዋዕታቸውን አስመልክተው ባስተላለፉት መልእክት በእርግጥ ሐዘኑ እንደ አንድ ሁሌ በበርሃና በስደት ሆኖ ልጆቹን እንዳሳደገ አባት ሆናችሁ ስታስቡት ሐዘኑ እጅግ መሪር ሐዘን ነው። ሁኔታውን መሪር የሚያደርገው ደግሞ ስለ አማራ ሕዝብና ስለ ሀገር በሚደረግ የህይወት መስዋዕትነት ውስጥ ከአብራክህ የወጡ ጀግና ልጆችን በእርጅና ዘመንህ እያጣ ስትሄድ ነው ያሉ ሲሆን፣ ሆኖም ግን በልጆች መሥዋዕት ውስጥ ሁሌ የሚታየኝ የአማራ ሕዝብ ወደ ክብሮ ሲመለስ ነው። ሀገር የኢትዮጵያ ከባንዳዎች እጅ ወጥታ የቀደመ ክብሯ ተመልሶ በዓለም ፊት ከፍ ብላ መታየቷ ነው ሲሉ ልባዊ መልእክታቸውን አሰላልፈዋል። አርበኛው አክለውም ወንድሞቻችን በየበረሃው እየተሰዉ እኛ እንደሆነን እንዳንታገል የሚያደርገን ኃይል ከአማራ ሕዝብ በልጦ ነው ወይ? አማራ ችግሬ መፍታት ጥበባቶ ነው ወይ? አማራ በድርጅትና በአሰራር ስርዓት ብቻ ማሸነፍ እንደሚችል ጠፍቶት ነው ወይ? ወይስ በሴት ልጆች ጡት መቆረጥ ተደስቶ ነው የሚል ተጠየቃዊ መልእክት አስቀምጠው እነዚህን ጥያቄዎች መልሳችሁ አንድ ኃይል የገነባችሁለት የልጆችን ደም እንደመለሳችሁልኝ እቆጥራው ሲሉም ኮምጣ ቀጥና መረር ያለ ጥብቅ መልእክት አስላልፈዋል። ውድ የተከበራችሁ የመረብ ሚዲያ ቤተሰቦች ታላቁ አርበኛም አባድፈን መሣፍንት ተስፉ ሁለተኛ ዓመቱን ባስቆጠረው በዚህ ህልውና ትግል ሁለተኛ ልጃቸው መስዋዕቱን አስመልክቶ ለህዝቡ ያስተላለፉትን መልእክት ጣቢያችን እንደሚከተለው እያቀርበዋል አብራችሁን ቆዩም ስለ አማራ ህዝብ ነፃ መውጣት ሲል ልጃቸው ክቡር መስዋዕትነትን ከከፈለባቸው ከአርበኛ መሣፍንት ተስፎ እየተላለፈ መልእክትም የምወዳችሁ የማከብራችሁም አንድያ ህይወቴን ለመስጠት እየተዘጋጀውላችሁ የመኖር ሚስጢር የሆናችሁም የአማራ ህዝብ እንዲሁም ኢትዮጵያውያን በሙሉም የከበረ ሰላምታዬ ይድረሳችሁም። ከኔ አብራኬ የተወለዱ ልጆቼ የአማራ ህዝብ መንፈስ ልጆች አርበኛ ጌትነት መሳፍንትና አርበኛ ገብሬ መሳፍንት መስዋዕትነትን በመክፈላቸው የተሰማችሁ ሀዘን ከፍተኛ እንደሆነም በተለያየ መንገድ ደርሶኛል። በእርግጥ ሐዘኑ የጀግና አባት ለአገሬ ቆመ እልፍ አላፍጣይ አባት ሁሌ በበረሃና በስደት ሆኖ ያሳደግ አባት ሆናችሁ ስታሰቡት እጅግ መራር ነው፣ ግን ደግሞ ጣፋጭ መሪር ነው። ሁኔታውን መሪር የሚያደርገው ለአማራነትና ለሀገር በሚደረግ የህይወት መስዋዕትነት ውስጥ ከአብራክ የወጡ ጀግና ልጆችን በእርጅና ዘመን እያጣ ስትሄድ ነው። ይህ ራስን ለትግል አቅርቦን ለመሰዋት አይደለም። ይህ በጦር ሜዳ ተፋልሞ እንደ መቁሰል አይደለም። ይህ መሸነፍና እንደ ማሸነፍም አይደለም። እጅግ ጥልቅ ጀግንነት የሚጠይቅ እንጂም፣ ሆኖም ግን እኔ አባታችሁ ይህንን መራር ሀቅ ወደ ጣፋጭነት የምቀይረው ከአባቶቼ በወረስኩት ለሕዝብ ለነፃነት፣ ለእምነትና ለሀገር መኖር እጅግ በጣም ጥልቅ ጀግንነትና ቆራጥነት የሚጠይቅ መሥዋዕትነትም እንደሆነም ስለማምን ነው። የተከበራችሁ ወገኖችን፣ አዘን ገብቶታል ብላችሁ እንዳታስቡም። ምክንያቱም በልጆቼ መስዋዕት ውስጥ ሁሌ የሚታየኝ የአማራ ሕዝብ ወደ ክብሩ ሲመለስ ነው። አገር የኢትዮጵያ ከባንዳዎች እጅ ወጥታ የቀደመ ክብሯ ተመልሶ በዓለም ፊት ከፍ ብላ መታየቷ ነው። የኢትዮጵያ ሕዝብ በሚያምነው እምነቱ በነጻነት አምልኮ የሚመኛትን መንግሥተ ሰማያት ወርሳለሁ ብሎ በሙሉእነት በአገሩ ሲኖር ማየት ነው። በአሁን ሰዓት ለአማራ ሕዝብና ለሀገር የሚደረግ መስዋዕትነት ተራ መስዋዕትነት አይደለም። ሰው በጠፋበት ዘመን፣ እናቶች በሚያቃትቱበት ዘመን፣ ሴት ልጆች ድረሱልኝ በሚሉበት ዘመን፣ አዛውንቶች የሚያደርጉትን አተው በሚያለቅሱበት ዘመን የሚከፈል ዕንቁ መስዋዕትነት ነው። መለኪያም የለውም። የምወዳችሁ የአማራ ህዝብ ሆይ በልጆች የመቃብር ላይ ቆሜ ይህንን የአባትነት ጥሪና መልእክት እንድትቀበሉኝ በአክብሮት እጠይቃለሁ። አንደኛው በትንንሽ እውነቶች ትልልቅ እውነቶችን አትሽጡ ወይንም አትግደሉም። ይህ ማለት ማንኛውም ሰው የሚያነሳው እውነት ይኖረዋል። ለምሳሌ ራስን መለወጥ፣ ለቤተሰብ ቋሚ ገቢ እንዲኖር ማድረግ፣ የግል ክብሩን መጠበቅ፣ የራሱን የትግል ስልት መቀየስ የሚባሉ እውነቶች አሉት። መገንዘብ የሚገባን ግን እነዚህ እውነቶች የሚኖሩት ሀገርና ህዝብ ሲኖር ብቻ ነው። ስለ ህዝብ፣ ስለ እምነት መኖር ከላይ ከተቀመጡት እውነቶች ጋር ሲነጻጸር ትንንሽ እውነት ናቸው። አሁን እየሆነ ያለው ግን በእነዚህ ትንንሽ እውነቶች ትልልቅ እውነትን መግደል ነው። ይህ የአማራነት መገለጫ አይደለም። የአባቶቻችን አደራም እንዲህ እንደ እንስሳ እንድንኖርም አይደለም። ልጅ ጌትነት የተሰዋውም እሱ ለትልቅ እውነት ሲኖር፣ ለትንንሽ ነገር የሚኖሩ የባንዳዎች አስተሳሰብ ውጤት ነው። ሁለተኛው የአደራ መልእክቴ ደግሞ የአማራ ህዝብ መዳኛ የሆነውን ትጥቃችሁን ወይንም አንድነትን በወሬን በሴረኛ፣ በስሜታዊነት፣ ባለማወቅ፣ በስርዓት አልበኝነትና በራስ ወዳድነት አትናዱት ነው። አማራ ትልቅ ህዝብ ነው። ትልቅነቱ የመነጨው በአማኝነቱ በታማኝነቱም፣ ነገርን ከስሩ በማየቱ ወይንም በማስተዋሉ በማገናዘቡና ትልቁን እውነት ይዞ በአንድነት ጥላትን በማሸነፍ እንጂ ሰው ሆኖ በመፈጠሩ ብቻ አይደለም። ሦስተኛም የተግባር ሰው ሁኑም። በጣም ቀላሉን መንገድ አትምረጡም። በጣም ቀላሉ መንገድ መናገርና መተቸት ነው። ይህ ለአማራነት አይመጥንም። አማራነትን ለሚያውቁት እውነት በመመነን ወይንም በመኖር ነው የሚገለጽም። የወንድምህን ሌብነት ጨዋ በመሆን አሳየው፣ እንዳይሰርቅ ሥርዓት በመዘርጋት አግዘው፣ በመምከር አስተምረው እንጂ እንደ ሰይጣን ቆሻሻ ቃላቶችን በመጠቀም አይሁን። ተግባርህ እንጂ ስድብህ እንዳላስተማረም አይተዋል። አራተኛ የተሰዉ ልጆችን በዱር በገደሩ ስለእናንተም የተሰዉ እህት ወንድሞቻቸውና ላይ ያሉ አርበኞችን የምትወዷቸው ከሆነ የሚከተሉትን ጥያቄዎች በውስጣችሁ ሁልጊዜ አንሱም። የመጀመሪያው ጥያቄ የእኔ ልጅ ጌትነትና ሌሎች ፋኖዎች ስለወገናቸው ቃል እንደገቡት እናንተ የሚጨፈጨፈው አማራ እንዲድን ምን አድርጋችኋል? ሁለተኛው ጥያቄ የኔ ልጅ ጌትነትና ስለ አማራ የተሰዉ ፋኖች የገቡትን ቃል በማክበር አንድያ ህይወታቸውን እንደሰጡት እናንተስ ምናችሁን መስዋዕት አደረጋችሁ? ሶስተኛው ጥያቄ ወንድሞቻችሁ በየበረሃው እየተሰዉ እኛ እንደሆነ እንዳንታገል የሚያደርገን ኃይል ከአማራ ህዝብ በልጦ ነው ወይ? አማራ ችግሬ መፍታት ጥበብ አጥቶ ነው ወይ? አማራ በድርጅትና በአሰራር ስርዓት ብቻ ማሸነፍ እንደሚችል ጠፍቶት ነው ወይ? ወይስ በሴት ልጆቹ ጡት መቆረጥ ተደስቶ ነው? እነዚህን ጥያቄዎች መልሳችሁ አንድ ኃይል እየገነባችሁ ዕለት የልጆቼን ደም እንደመለሳችሁት እቆጥረዋለሁ። የተከበራችሁ ወገኖቼ እኔ እድሜ ልኬን ስታገል ኖሬ የቀረኝ እድሜ አጭር ነው። በሕይወት እስካለው ድረስ ለሕዝቤ ራሴን መስዋዕት አድርጌ አቀርባለሁ። ለመለው አማራና ኢትዮጵያውያን የማስተላልፈው ትልቅ መልእክት ይህ በፈጣሪ አምሳል የተፈጠረውን ሰው የሚቀንስ እምነት የሌለው ሀገር የሚጠላም የሰው ህመም የማያመው በሰው ልጅ ሞት የሚሳለቅ ገድሎ አስከሬን ላይ የሚቀልድ ስርዓት እስካልተወገደ ድረስ የቅደም ተከተል ጉዳይ ይሆናል እንጂ ማንም እንደማይተርፍ ላረጋግጥላችሁ እወዳለሁ። በመሆኑም የአማራ ሕዝብ ልጆች ሆናችሁና ለግል ጥቅማችሁ ስትሉ ከመንግስት ጋር ሆናችሁ ወግናችሁ የምትገድሉ አማሮች፣ ሰማይ ዝቅ መሬት ከፍ ቢል አማራ ማሸነፉ ስለማይቀር የኛ ህይወት ህያው ሆኖ በወርቅ መዝገብ ሲመዘገብ እናንተ በምትሞቱለት ጥላታችሁ ተገድላችሁ የውሻ ሞት መሞታችሁ ልጆቻችሁም የባንዳ ልጆች ተብለው ሲወገዙ እንዳይኖሩ ከወንድሞቻችሁ ጋር ይቅር ተባባሉና ባንድ ተሰለፉም የውስጥ ባንዳዎች መርሳት የሌለባችሁ? ጀግናን ስትሰው ሕያው ታደርጉታላችሁ እንጂ አትገድሉትም። ይልቁንም እናንተ የውሻ ሞት ስለምትሞቱ ጀግናን ጠብቁትና ራሳችሁን ካደጋ ጠብቁም። በመጨረሻም የአማራ ብርቅዬ ልጆች የሆናችሁ ነፍጥ አንስታችሁ በተለያየ መስመር የምትታገሉ ፋኖዎች የአማራ ህዝብ ጣፈንታ በእጃችሁ ነው። የአማራ ህዝብ ከጎናችሁ በመሆን ዓለምን ያስደመመ ንቅናቄ ከተደረገበት ከሁለት አመታት በኋላ ያለው የአማራ ሲቃ የታሪካችሁ አካል ነው የሚሆነው። አደናቅፎ የጣላችሁን መንገድ አትከተሉት። ስለሆነም በአጭር ጊዜ ውስጥ አንድ ሆናችሁ እንድትታገሉ በተሰዉ በሁለት ልጆቼ ለአማራ ሲሉ በተሰዉ መለው የአማራ ፋኖ ታጋዮችና መላው የአማራ ሕዝብ ስም ጥሬን አሰላልፋለሁ። አርበኛም መሣፍንት ተስፉም